በኃጢአት የቆሸሸውን ስብእና በግብዝነት የተዋጠውን ማንነት ለማንጻት ኢየሱስ ክርስቶስ የተቀበለውን በከራና ስቃይ በጾምና በጸሎት የሚታሰብበት ነው የአብይ ጾም። ታዲያ ጾምን የሰርክ ተግባሩ፣ ጸሎትን የሕይወቱ መርህ ያደረገው የእምነቱ ተከታይ ከሰባቱ አጽዋማት መካከል ከሆነው የአብይ ጾም በስፋት ከሚደመጠው ዝማሬ መካከል በሆነው የመዲናና ዘለሰኛ ዝማሬ ጾሙን ያሳልፋል። ድጓ ተሰቅሎ ከቤቴ ተሰቅሎ ከቤቴ አወ ያለማበክ ሳልማር መቅረቴ ሳልማር መቅረቴ ሳልማር መቅረቴ። መዲና እና ዘለሰኛ ያው በብዛት በተለምዶ የምናጣቸው በምንድን ነው? በዜማቸው ላይ ነው። ያ ማለት የመሰንቆ መዝሙር ከሰማን ዘለሰኛ መዝሙር ሰማን አይነት ነገር ነው በተለምዶ የሚታወቀውና፣ ነገር ግን እንድናቸው ሁለቱም የግጥም እንትኖች ናቸው፣ ዘዮች ናቸው። ያ ማለት ወደ ሰባት የሚደርሱ የግጥም ዘዮች አሉ። ከነዛ ውስጥ ሁለቱ መዲናና ዘለሰኛ ናቸው። መዲና ማለት መደነቅ ከሚለው የግዕዝ ቃል የወጣ ነው። እሱም ለምሳሌ መዲናችን አዲስ አበባ እንደምንለው ከተማ ማለት ነው ከተማ ማለት ነው። የስሙ ትርጓሜ ዘለሰኛ ሲሆን ደግሞ መዘለስ ነው ትርጉሙ ማለት ነው። እሱ ምንድነው መጣል። ወደ ግጥሙ ጋር ስንወስደው ግጥሙን መጣል። ባለሁለት ቤት ሲሆን ዘለሰኛ ይሆናል። መዲና ሲሆን ደግሞ ባለ አራት ቤት ይሆናል። የመዲናና ዘለሰኛ የዜማ ስልት መሰንቆና በገናን እንደ ዜማ መሳሪያ ይጠቀማል። በመሰንቆ እንዲሁም በበገና የሚቀርብ ባለ አራት ስንኝ ሲሆን የቀለም ቁጥሮቻቸውም አጫጭር ናቸው። በሌላ በኩል ዘለሰኛ ባለ ሁለት ስንኝ ሆኖ የቀለም ቁጥሮቻቸውም ረጃጅም ናቸው። ታዲያ በለሆሳስ የተቃኘው ከተመስጦ መንደር የሚያስገባው የመዲናና ዘለሰኛ ዝማሬ የምዕመኑ የነፍስ ምግብ ናት። እሁሉ የሚያዳምጅ የጊዜውን መድረስ የሚያውቅ የለም እ የሚያውቅ የለም እሚያውቅ የለም እን ኢትዮጵያ ውስጥ የምንጠቀማቸው ድምጾች አምስት ናቸው። ባለአምስት ድምፅ ወይም ፔንታቶኒክ ስኬል የሚባለው በሙዚቃ አለም ማለት ነው። እነሱን ድምፆች ነው እዚህም ላይ የምንጫወተው። ቅልክጣቴን ቅድም አስቀምጣ ተሽገኝና አምስቱን አውታሮች ነው የምጠቀመው። አስፈላጊ ከሆነ አስሩንም ቃኝቼ ምናልባት ግርፍ ድርደራ አስፈላጊ ሲሆን አስሩን የምጠቀምበት። አስሩንም ግን ስጠቀም አስሩ የተለያየ ድምፅ አይደለም ይኖራቸው። አምስቱ ያላቸው ድምጾች ለምሳሌ የዚች ድምፅ እዚች ላይ መኖር ይኖርባታል ማለት ነው፣ ተመሳሳይ ስለዚህ የዜማ እና የእንትን ለውጥ አያመጣም። አምስቱን ድምፅ ነው እዚህ የምንጫወተው ወይም የምንደረድረው። ደግሜ ደግሜ ቀረኛ ሌፋቱ ቀረኛ ሌፋቱ አድህን ሚሳል ላትጥራይበከንቱ መዲና እና ዘለሰኛ ያው የግጥም ቤቶች ናቸው። ከግድም ቤቶች እነ ቡሄ በሉ የመሳሰሉት ግጥሞች ያሉት ከነዛ ውስጥ አንዱ ነው። ከአራት መሰረታዊ ቅኝቶች አሉ። በውስጦቻቸው ደግሞ ኑሳን ቅኝቶች ይኖሯቸዋል። ነገር ግን እንደ ኢትዮጵያ አራት መሰረታዊ ቅኝቶች አሉ። ትዝታ፣ ባቲ፣ አንቺ ሆዬ ና አምባሰል ይባላሉ። ያ ማለት በገና ላይ ያለ መሰንቆ ላይ የሌለ ቅኝት የለም ማለት ነው ሁሉም ላይ። ሙዚቀኞቹንም ብንል የሚጫወቱት በዚህ ዜማ ነው፣ በዚህ ቅኝት ነው። ያ ማለት ከቅኝት ከዜማ ስለማንወጣ ማለት ነው። የመዲናና ዘለሰኛ ግጥሞች ውስጠ ባይራ የሆኑ መልክቶችን ያዘሉም ታሪክን እያቀፉ ናቸው። ቀለል ባላገላለጽ ምጡቅ ሀሳቦች ይንሸራሸሩበታል። መልእክት ያላቸው የቤተ ክርስቲያን አስተምህሮዎች ይተላለፉበታል። ሁለቱም ጋር ስንሄድ ግጥምና እንትኖቻቸው ይዘታቸው ቀጥታ የምንረዳቸው አይሆኑም። አብዛኛዎቹ ሰምና ወርቅ አዘል ናቸው። ለምሳሌ የዛሬ ዘመን መኮንንን ለማመጣለው ሊሆንም እያለ የሚቀጥለው ቀጥታ ምን ሰማው አይደለም። አንድም እያለን እንተረጉመው ነው። መጾምን እጾማለን እንደዛው ማለት ነው። ሁሉም በግልጽ የምንሰማቸው አይደሉም። ግን ሰምና ወርቅ አዘል፣ በውስጣቸው ሚስጥራትን ያዘግ ናቸው ማለት ነው።